እኔ በጣም ስሰማ በጣም ነው የገረመኝ። እንዴት እንደዚህ ሊሆን ይችላል? እንዴት ነው ከውጭ ሀገር ሆና እዚህ ሆና ብር እየላከች ነው፣ ሀይሜን እያስፈራራ ቤተሰብ። ረ ጉድ ነው የሰማውት፣ ረ ጉድጉድ ነው የሰማውት። እንዴ እኔ አላምንም። እግዚአብሔርን ነው ምላችሁ። ለማንኛውም ይህም ቪዲዮ ቤተሰብ ላይክ በደንብ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ ውዶቼ። ላይክ አይለኝ እኔ እኔ እንጃ። እግዚአብሔርን ነው ምላችሁ። በጣም ከባድ ነገር ነው። ምንድን ነው ይሄ ጉድ ሀይሚ ላይ እየተፈጸመ ያለው ይሁላችሁ። ለካ ሀይሚ ወዳ አይደለም ቤተሰብ፣ ለብሩኬ አላሳይም ነገሩን ምናምን ያለችው ለካ በጣም ከባድ ዛቻ ሀይሚ ላይ ተፈጽሞባታል። ለዛ ነው ለብሩኬ ልታሳዩ አልቻለችው። በራስ እመን፣ በራስ እመን የምትለወቆ ለካ ሀይሚ ወዳ አይደለም። እኛ ሁላችንም ሀይሚ አንቺ ነች ጥፋተኛ፣ ሀይሚ አንቺ ነች ጥፋተኛ እያለ ነው። ግን ከባድ ዛቻ ነው የደረሰባት ሀይሚ ላይ። እናንተ፣ እኔ እኮ አሁን የሰማሁትን ጉድ አሁን እኮ ነው ደውዬ ስጠይቃቸው እኔ እንደው ደውዬ ምንም የለም ብለውኝ እራሳቸው ደውለው የሆኑ ልጆች አሉ። የእነሱ ግሩፖች፣ የእነ ሀይሚ ግሩፕ፣ የእነ ማናቸው ስማቸው የእንትና የሆነ ማናቸው ሙስሊሞች፣ የእነ ቶፊቅ ግሩፖች ነይና እነስራ ብለውኝ ነበሩ። ነይና እንስራ ብሎኝ ነበሩ። እኔ መስራት አልፈለኩም። እየወጣው መስራት ደብሮኝ ነው። ግን በቃ በቃ በጣም ወሬ ነው። በጣም ከባድ ከባድ ወሬ ነው የሰማሁት። አላቅም፣ ብቻ ቤተሰብ ሀይሚ ከባድ ዛቻ የደረሰባት ነው። ከየት ነው ዛቻው? ከውጭ ሀገር ነው ዛቻው። ለማን ነው? ውጭ ሀገር ያለችው አንድ ሴት ብር ከፍላ ሀይሚ ላይ ዛቻ፣ አደገኛ ዛቻ። ይሄ ነገር ሁሉ የተደረገው ከውጭ ሀገር ነው። ውጭ ሀገር ካለች ሴት ነው ይሄ ነገር የተደረገው። እና እኔ በጣም ስሰማ በጣም ነው የገረመኝ። እንዴት እንደዚህ ሊሆን ይችላል? እንዴት ነው ከውጭ ሀገር ሁና እዚህ ሆና ብር እየላከች ነው ሀይሚን እያስፈራራች ያለችው በአደገኛው ማለት ነው። እመን እመን የምትለው ያው እውነት ነው። ያሳዩዋት ሁሉ ፌክ ነው ቤተሰብ፣ ፌክ ነው። ምንም ብሩክ ያደረገው ነገር ግን ፌክ ነው። እቺ ልጅ ብሩክን ትወዷለች ነው የተባለው ውጭ ያለች ሴት ተወዷዋለች ነው የተባለው ነው። እኔ ምንም የማውቀው ጉዳይ የለም ሲነገረኝ ነው። እና አሁን እናንተ የሀይሚን ነገር ለመናገር ፈልጌ ነው ይሄ። እና ሀይሚ በጣም ዛቻ እየደረሰባት ነው ያለው ሲሉኝ እኔ በጣም ነው የገረመኝ። ቤተሰብ እንዲት መናገር አለባት ነው ያልኩ። በቃ እንደዚህ አይነት ዛቻ ከተደረገ እንደዚህ ገንዘብ እየተደረገ ባለፈው ታስታውሳላችሁ ሀይሚ ላይ አሲድ እናስደፋለን ብላ የሆነች ልጅ ስታስታውሳላቸው ዛቻ ሲደረግባት አሲድ ማስደፋት ነው ሀይሚ ላይ ያለችው ታስታውሳላችሁ። እንደዛው ነው በቃ ሀይሚ ላይ ዛቻ እየቀረበባት ያለው ማለት ነው። እንዴ! ኧረ ምን ጉድ ነው! ኧረ ምን ጉድ ነው! ግን እኔ ምለው ማለት ነው ቤተሰብ ይሄን ነገር ሀይሚ ደብቃ ከምትይዘው ለምን ብሩኬ ሰምቶት ለምን ለብሩኬ አትነግረውም? ነው በቃ እኔ የምለው ማርያምን ነው። ለብሩኬ ነግራው የመጨረሻ መተው ካለባት መተው ነው። እውነት እኮ ነው መተው ነው። ውሸት ደግሞ ከሆነ አብሮ ተነጋግሮ ነገሩን መፍታት። ማነች? ምንድነች? ምንፈልጋ ነው ከሃይሚ? ሃይሚን ልቀቂው፣ ብሩኬን ልቀቂው። ብሩክ ላንች የሚሆን አለ ምናምን። እንዴ ሃይሚ ኮ ብሩኬን እኮ እፍ እናርጋ እኳል ያዘችውም። አንዳንድ ሴቶች ብሩኬን የምታፈቅሩ ሴቶች እንደ። እነሱ የነሱ እንግዲህ እሱ መርጦ የልቤ ንግስት ብሏት የያዛት ሴት ነች። እንግዲህ በግድ ልቀቃት ማለት የለ። እኔ ምን ጉድ ነው እየሰማ ያለሁት? እናንተ እንዴ አረ ተው ልጅቷን በእናታችሁ። አረ ብሩኬንም ተውት። ብሩኬስ ምን ያደርጋችሁ? አንቺ ማነች ቆይ። አረ በእናታችሁ ቺ ልጅ ማን ማወቅ አለብኝ እውነት። ውጭ ሀገር ነው ያለችው አሉኝ። እንግዲህ ውጭ ሀገር ማነች እሷ? ማነች እሷ ውጭ ሀገር ያለችው እንግዲህ አላውቅም ብቻ እና ሀላ ሀይሚ በጣም ከባድ ዛቻ ነው። በገንዘብ ሴልጅቷ ገዝታ ነው፣ ሰው ገዝታ እያስፈራራቻት ነው ምናምን፣ ከብሩኬ እንድትርቅ ነው። ይሄ ሁሉ ነገር ደግሞ ሀይሚ ያው ይሄ እንትን ምናምን አደረጉ ምናምን ተባለ እንጂ እሱ ሁሉ ይሄ ፎቶ ምናምን ቪዲዮ አለ ምናምን የተባለው ሁሉ ውሸት ነው። የተባለው ይሄ ዛቻ ነው፣ በቃ ሀይሚን እንድትርቅ እንድትራቂ ስላሏ ብቻ ነው። ሀይሚ ከብሩክ መራቅ የፈለገችው እንጂ ምንም ነገር የለም። ቤተሰብ አሁን ይሄን ነገር ምንድን ነው፣ ወደ ቡታጅራ ሂዱ። ሀይሚና ብሩኬ ማርያምን ቡታጅራ ሂደው ሁሉን ነገር ይፍቱት፣ ይነጋገሩ። እንትናም ባለ በወንድማቸውም፣ የብሩክ ወንድምም ባለ ሁሉን ነገር ይፍቱ። ሀይሚም ትናገር፣ አትፍራ እንዴ! ለምንድን ነው የምትወደውን ሰው የምትርቀው? ለምንድን ነው እሱ የሚወዳትን ሰው የሚርቀው? አሁን ብሩኬ መሃል ላይ ምንም ያውቀው ጉዳይ የለም ምንም የሚያውቀው ጉዳይ የለም ነው ያሉኝ ምንም ነገር የሚያውቀው ጉዳይ የለም ብሩክ በቃ ስለዚህ ምንድነው አሁን ሀይሚ ይሄን ነገር እያስፈራሯት ከሆነ ለምን ብሩክን ቁጭ አድርጋ ብሩክ እንድዝ እንድዝ እንድዝ እንድዝ ተፈጥሯል ስለዚህ ይሄን ነገር መፍታት አለብን ምንድነው ከእኛ የሚፈልጉት ነገር ከአንተ የሚፈልጉት ነገርስ ምንድነው ብላ ማወቅ ነው እንጂ እንዴት ነው በደፈና አልፈልግም ብሎ እለያያሉ ምናምን እንደዚህ ዛቻ ይድር ይሁን ነገር ቢያደርጓትስ ብቻዋን ሁና ትላንት ደግሞ እግዚአብሔር ይመስገን ኪዳነ ምሕረት ነበረች፣ ኪዳነ ምሕረት ሄዳ ነበር ብለው ነግረውኝ በጣም ነው ደስ ያለኝ። ኪዳነ ምሕረት አስራ ስድስት አመት ነበር ትናንትና። ኪዳነ ምሕረት ነበረች እንትን እየጸለየች ምናምን አይተናት አይተናታል ጠዋት ሲሉኝ በጣም ነው ደስ ያለኝ ቤተሰብ እና ብሩክም የሚያውቀው ጉዳይ የለም። አዋካችሁን በቃ ከብሩኬና ከሃይሚ እራስ እራቁ። እናንተ አጅም ውጭ ያለችሁ እናንተም እዚህ ያላችሁ ተባባሪዎች ሃይሚን ለመናገር ሃይሚን የሆነ ነገር ለማድረግ አትጣጣሩ። በቃ ምንም የምታመጡት ነገር የለም። ተው። ለሃይሚዬ፣ የኔ ፍቅር ለብሩክ ንገሪው፣ ለብሩክ ንገሪው። ከብሩክ ካልነገርሽው ይሄ ነገር ሊፈታ አይችልም። እንዴ ይሄ ነገር እንዴት እንደሚፈተው ለብሩክ ካልነገርሽው። እሷም እኮ ፍራቻ እኮ ነው። አሁን እኮ አሁን ፈርታ እኮ ነው ሃይሚ በቃ ለመናገርም ብቻ እግዚአብሔር ይወቀው። ዛሬ ምን እንደሚፈጠረ አናውቅም። ይምጡ አይምጡም እና ነገር የለም። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ተረፈቸው